ዋልያዎቹ ከግብጽ ጋር ያደረጉትን ጫወታዎችን በማስመልከት ወይም ኢትዮጵያ ብሔራዊ ቡድን ከግብጽ ጋር ያደረገውን ጫዋታን በማስመልከት ባልተጠበቀ ማለት ይቻላል። ያው ከዚህ በፊት ኢትዮጵያውያኖች ግብጽን ሲያሸንፉ ይስተዋላል። በዚህኛው ዋልያዎቹ እንዳልቀናላቸውም የወጡት መረጃዎች ያሳያሉ። በጣም ያሳዝናል። ያው ምንም ማድረግ አይቻልም። ያው ውጤቱ ጥሩ ባይሆንም ለቀጣዩ ማሻሻል እንደሚያስፈልግ ብዙ ነገሮች ማስተካከል እንደሚጠበቅ ጭምርም ነው። ተጫዋቾች ያው በተቻላቸው መጠንም ያው ተረባርቦ ነበር ጎል ለማግባት። ያው ግብጽ ጋር የነበረው ትንሽ ከበድ ይላል፣ በግብጽ በኩል ማለት ነው። ፌሪ ኦኖቹ ያው ከግብጽ አንደኛው ጎል ያስቆጥረው ማመር ሳላ ነው። በአውሮፓ ስታንዳርድ በፕሪሚየር ሊግና በተለያዩ ክለቦች ላይ የሚጫወቱ ተጫዋቾች መሳተፋቸውም ከወትሮ በተለየ ሁኔታም ነው። ዋሊያዎቹ በተቻላቸው መጠን ያው ለማሸነፍ ወይም ጥሩ ውጤት ለማምጣት ጥሮ ነበር። በዚህኛው እንዳልተሳካ ጨምረም ነው መረጃዎች የሚያሳዩት ያው እንደሚታወቀው ኢትዮጵያ ከወትሮ ጨዋታ ለየት የሚያደርገው የኛው ጨዋታ ከግብጽ ጋር መሆኑ ነው። ግብጽ እንግዲህ ለኢትዮጵያ ምን እንደሆነች የታወቀ ነው በማለት በርካቶቹም ሀሳባቸውን ስገልጹም ነበር። በተለይ በግድቡ ዙሪያ የተያዘ ኢትዮጵያና ግብጽ መካከል ያለው የፖለቲካ ክፍተት የታወቀ ሆኖ ሳለ ነው ያው ዋሊያዎቹ እንዲያሸንፉ በርካታ ኢትዮጵያኖችም ተስፋ ሳይቆርጡም ስከታተሉም ነበር። ያው ዋሊያዎቹ ድል አልቀናላቸውም በዚህኛው ማለት ነው። ያው ይህ ጉዳይ የተያዘው ጨዋታውን በማስመልከትም ያው በጣም በከፍተኛ ሁኔታ ኢትዮጵያኖች ያው ለማሸነፍ ጥረት እንዳደረጉ ጭምርም ነው። እና አቡባክር ናስር ያው በዚህኛው ድል እንዳልቀናላቸው የተስተዋለው ለቀጣዩ እንደሚያሻሽሉ በርካቶች ተስፋ ያደርጋሉ። ብሔራዊ ቡድኑ በዚሁ በግብጽ ጋር በነበረው ጨዋታ ድል እንዳልቀናው ጭምርም ነው የወጡት መረጃዎችና ና እውነታዎችም የሚያሳዩት እስካሁን ድረስ አብሬያቸው የቀየሁት ሚኪ ነኝ ከሚኪታቡንንፎ ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሰዓታት ያሉን መረጃዎች ይመስላሉ። በወቅታዊና ጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ቸሩ ያቆያችሁ።